የአዲስ አበባ ከተማ ከፍተኛ አመራሮች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎበኙ። በጉብኝታቸው ኢትዮጵያ በአርቲፊሻል ኢንተለጀንስ መስክ የፈጠረችው አቅም አገልግሎትን የማዘመን ተግባራትን በላቀ ደረጃ ለመፈጸም የሚያስችላት መሆኑን ገልጸዋል። ኢትዮጵያ በፍጥነት እድገቷን ለማሳለጥ ወደ አርቲፊሻል ኢንተለጀንስ ፊቷን ማዞሯ የሚያኩራ ተግባር እንደሆነም ከፍተኛ አመራሮቹ ተናግረዋል። የኤአይ ቴክኖሎጂ የአፍሪካ መዲና ለሆነችው አዲስ አበባ ለልማት ለኢኮኖሚ እድገትና ደህንነት እንዲሁም ደግሞ አገልግሎት አሰጣጥን መዘመን ላይ ትልቅ እገዛ እያደረገ ስለመሆኑም ገልጸዋል። በጉብኝቱ ላይ የተገኙት ከፍተኛ አመራሮች የሰጡትን አስተያየት ደግሞ ይመራደም አሰባስቧል። እሱን ተከታትለን እንመለስ። የከተማችንን ደህንነትም የከተማችን ልማትም የከተማችንን የኢኮኖሚ ፍጥነትንም ለማገዝ በጣም በትልቁ ይጠቅመናል ብዬ አስባለሁ። በተለይም ደግሞ እንዳያችሁት የትራንዛክሽንን ስራ የኮሚኒኬሽንን ስራ የአሴት ማኔጅመንት ስራን የስማርት ትራንስፖርት ሲስተምን ስማርት ሃውሲንግን በአጠቃላይ ስማርት ኢኮኖሚ ስማርት ሰርቪስ በተለይ ሰርቪስ ላይ የምናያቸው አገልግሎቶች በተለይም ቀደም ሲል ይነሳ ስለነበረ በህዝባችን ውስጥ የተለያዩ ቅሬታዎች ይነሱ ነበረ። ሌብነት አለ፣ ያለ ጉቦ ስራ አይሰራም የሚሉ ነገሮችን እነዚህም በሙሉ ለመቅረፍ የሚያስችል መልካም አጋጣሚ ነው። የት ቦታ ምን መከናወን እንደሚቻል እየተሰራ እንደሆነ ለማወቅ ፈጥኖ ደግሞ ማስተካከያ ለማድረግ። የእኛ የሞቢሊቲ ስራችንም ብዙ ቦታ ላይ ችግር ይገጥምና ለስራ እንቅፋት የሚሆንበት ሁኔታ ያጋጥመናል። ይህንን የት አካባቢ ምን እንዳለ አውቀን ቶሎ መፍትሄ ለመስጠት የሚያስችል ጠቃሚ የሆነ ቴክኖሎጂ ነው። አንዳንድ ጊዜ መዝለል ያለብንን ነገሮች መዝለል አለብን። ዓለም የተከተለውን ነገር ሁሉ የምንከተል ሳይሆን ዓለም የደረሰበት ላይ ከሆነ ቦታ ላይም ዘለዛ ላይ መድረስ አለብን ካልነ አንጻር አንዱ የኢትዮጵያ አርቲፊሻል ኢንቴሊጀንስ ስራውና እንቅስቃሴው ያንን የሚያመላክት ሆኖ አይቼዋለሁ። ለእኛ ለአዲስ አበባም ሌት ካሜራ አድቫንቴጅ ይሄ የአርቲፊሻል ኢንቴሊጀንስ የሚሰጠውን አቅም እና አጠቃላይ የስራ እሳቤ እኛም ካሰብናቸው ነገሮች ጋር አንዳንዶች ማኑዋል የምንሰራቸው በሰው ጉልበት በሰው እውቀት ብቻ የሚሰሩትን እነዚህ ነገሮች ደግሞ ከመጡልን ይበጥ ያፋጥነዋል። ላሰብነው ግብ እንዲሳካ ከማድረግ አንጻር ትልቅ ጉልበት ሊሆን የሚችል አቅም ነው ብዬ እወስደዋለሁ። አዳዲስ መሰረተ ልማቶችን መገንባት በምንፈልግበት ጊዜ አፕግሬድ በምናደርግበት ጊዜ ሳይዛቸውን ጥልቀታቸውን የመሰረተ ልማት ታይፑንም ጭምር ዲቴክት ማድረግ የምንችልበት ሜካኒዝም አልነበርም። ሶ ዛሬ ያየ ነው ያንን ምድል የሚሰጠ ኤግዚስቲንግ መሰረተ ልማቶቻችን የት እንዳሉ የምናውቅበት አዳዲስ መሰረተ ልማቶችን በምንዘረጋበት ጊዜ ከነዛ ጋር ተጣጥሞ ተቀናጅቶ መዘርጋት የምንችሉበትን አቅም የሚፈጥርልን ቴክኖሎጂ ማየት ችለናል። ሀገራችን በአርቲፊሻል ኢንተለጀንስ ዘርፍ እያስመዘገበችው ያለው ውጤት እጅግ በጣም አበረታች በዚህ ደረጃ እየተሰሩ ያሉ ስራዎች መኖሩን ባቅም በዚህ ደረጃ መድረሳችንን እርግጠኛ አልነበርኩኝም። ዛሬ ባየሁት ነገር ግን እጅግ በጣም ተስፋ ሰጪ፣ ያደጉ ሀገራት የደረሱበት ደረጃ የደረሱ በርካታ ስራዎችን ያየንበት ሁኔታ ነው ያለው። ሁለገብ በሆነ መልኩ በኢኮኖሚውም በማህበራዊውም አገልግሎት አሰጣጡን በማዘመን ረገድም እንደ ሀገር የጀመርናቸው ናቸው ስራዎች ውጤታማ በሆነ መልኩ ማሳካት እንድንችል የሚያስችሉ አጋዥ አቅሞች ያየንበት ሁኔታ ነው ያለው።